ሄዶ ብያቸው ነው የወረዱት። ልብ በሉ። አሁንም ተጽዕኖ አድርጋ በእኔ እያሳበበ ነው የሰጡኝ ይሄው ነው። እኔ ተጽዕኖ አላደረኩም። የራሳቸው ፍላጎትና መብት ነው። ለቤቱ እናንተ አያገባችሁ ይሄ አቋማቸውን መጣን ማስገደድ አልችልም። ማስገደድ አልችልም። የምንተ ጥሩ ነው ሸጥከው፣ ቤት አሸጠ ምናምን ስሟን አጠፋህ።